ንባበአይእያንዳንዱ ውድ እና የተከበራችሁ ቤተሰቦቼ እንደምን ቆያችሁ። እግዚአብሔር ግዚትብቃችሁ ያስሁሞሳላችሁ ከሀገር ውጭ ያላችሁ እንዲሁ በሰላም በጤና እንዲላችሁ ልፋታችሁ ፍሬ አፍርቶ ለሀገራችሁ ያብቃችሁ። እስኪ ኮሚኒቲ ላይ አሜን በሉኝ። ወደ ቪዲዮ ነገር የምትሰሙት ይሆናል። እውነቱን ቢናገር፣ እኔ ግን ይቅርታ አድርጉልኝና ይህቺን ሳምንቱ ትንሽ ደብሮ ነበር ሁላችንም በጣም ከፍቶን ነበር። ምክንያቱም አይሚና ብሩኬ ማለቴ ትንሽ ግጭት ነበረች፣ ግን አይሚ በጥፊ ዝክምተው ድረስ የደረሰችው ለምንድን ነው ብሩኬ ምን ደብቋት ነው የሚለውን ነገር በዚህ ቪዲዮ የምናየው ይሆናል። እስቲ ወደ ቪዲዮ ደስ ይለኛል። ምንም ነገር ባይደብቀኝ ማለት ነው። እኔ እስቲ ግን ብሩኬ አይሚን ምን ሊደብቃት ይችላል ብላችሁ ታስባላችሁ? እኔ በበኩሌ ብሩኬ አይሚን ምንም ነገር ሊደብቃት አይችልም። ድንገት ተሳስተሽ እንዲያውም የሰው ወዲህ ሰምተሽ እንዲያውም ብዬ የማስበው ምክንያቱም እስቲ ብሩኬ አይደብቃት የምትሉ አንድ ቁጥር አይ፣ ግን ብሩኬ ድንገት የደበቃት ነገር ሊኖራ ብላችሁ ተስቡ ደግሞ ቁጥር ጻፉ ልኝ በእኔ በኩል ብሩኬ ምንም ነገር ሊደብቃት አይችልም። በቃ ይህ የእኔ ሀሳብ ነው። ለእሱ እሱ ለእኔ ነው ያለ ነው በሚገባ እናንተ እርስ በርስ እናንተ ብቻ ያላችሁት እኮ በቃ እርስ በርስ ካልተደጋገፋችሁ እርስ በርስ እውነት ካላወራችሁ ማን ከጎናችሁ ይቆማል? ልክ እኔ ቤተሰቦቼ እና ደግሞ ብሩኬ ምንም ነገር ሊደብቅሻል ብዬ አላሰብም። አይሚያችን በቃ የሰው ወደ ስምትሽ ከሆነ ትልቅ ጥፋት እየሰራች ነው። ምክንያቱም እስካሁን እናንተን ለማጣራት በጣም ብሶ ብዙ ድንጋይ ሰው ፈንቅሎ ያውቀል። ይህን ታውቂያለሽ። ስለዚህ የሰው ወሬ ሰምተሽ ከሆነ ጥፋት እየሰራች ነው። ግን ብሩኬ ግን ይደብቅሻል ብዬ አላስብም። ምንም ነገር በቃ የማታቂው ነገር አለ ብዬ አላስብም ስለ ብሩኬ እዚህ ሰዓት ማለት ነው። እና ብቻ እንደዚ አይነት ውሳኔ ያስወሰነኝ ከእሱም ማለቀውን ነገር ስላገኘው በቃ አላ አደለ አውቃለው። ባይዛወ ይሄ ነገር ከባ ነው። ከብሩኬ ያልሰማቸው ነገር ኖሮ እሷ ሰምታ ከሆነ ይሄ ከባ ነው። ምክያቱም ብሩኬ ይሄን ነገር ለምን ደበቀኝ ብላ ምናሄዷ ልክ ነች። እና ደግሞ ከአጠገቡ ራቅ ብላ ማሰቧ መረጋገቷ ጥሩ ነው። ግን ደግሞ ብሩኬ ምን ሊደብቃት ይችላል? እስቲ ይሄን ነገር አስቡት። ምክንያቱም ስለ ብሩኬ እኛም ማናውቀው ነገር የለም፣ አንቺም ማታውቂው ነገር የለም፣ አለ እንደ ቤተ ሰዎች። ስለዚህ ብሩኬ ምን ሊደብቅ ይችላል? እኔ በጣም ግራ ገብቶኛል። ይሄ ነገር ይሄ ምንድን ነው ምንድን ነው ምናምን ብዬ ከሰው ጋር መጣላት ስላልፈለኩኝ ነገሮችን ደግሞ በውስጥ መጨረስ ስለፈለኩኝ እዚህ ጋር ትልቅነትሽን አየሁት። በቃ ምክንያቱም ነገሮች ከሚሰፉ ብለሽ በውስጥ ልጨርሽ ነበር ያሰብሽው፣ ግን ነገር ያሰብሽው ነገር ደግሞ አልተሳካልሽም። ግን ኦኖም ቀረ ብሩኬ ምንድን ነው የደበቀሽ? በጥፊ እስከመቹ ድረስ እና ደግሞ ከሱ ለመራቅ እስከመፈለግ ድረስ ያደረሰሽ ነገር ምንድን ነው? ይህን ነገር በጣም ማወቅ እፈልጋለሁ። እናንተ መውቃ ፈልጉም ቤት ሰዎች እሺ? ወደ ቪዲዮ የዋሻኸኝ ነገር የለም ወይ ብዬ ጠይቀዋለሁ። አይ ምንም የዋሸውሽ ነገር የለም ካለ እኔ እንጃ አላቅም። እኔ እርግጠኛ ነኝ። እኔ እኔ ይህ የኔ ሀሳብ ነው። ብሩኬ ምንም ነገር ይደብቃታል ብዬ አላስብም። በቃ ምክንያቱም እኔ እንጃ አላቅም። እርስ በርስ በጣም ስለሚተዋወቁ ምንም ነገር ስለማይደባበቁ ይደብቅሻል ብዬ የማስበው ነገር አለ ብዬ አላስብም። እናንተ ታስባላችሁ ቤተሰቦቼ፣ እስቲ ኮሜንት ላይ ንገሩኝ። እንደምለው አላቅም እና ዛሬ ለመጨረሻ ጊዜ ነው የመጣሁትኝ ጠይቀዋል። ይህ ነገር እንዴት ነው? በጣም ነገሩ እየሰፋና እየመረራ እየመጣ ነው። ምን አይነት ከባድ ጉዳይ ቢሆን ቤተሰቦቼ? ምክንያቱም አይሚ ምንም ነገር አልደበቅሁሽም ካለኝ ከዚህ በኋላ ተመልሼ አልመጣም እያለች ነው። ምን አይነት ጉዳይ ቢሆን የሰማችሁ ምን አይነት ነገር ቢነገራት ነው ስለ ብሩኬ እንደዚህ ለመቁራት የተነሳሳችሁ እንጂ ፋይዘር ወይ ብሩኪ እና ይህ ቤተሰቦች መቼም አይለያዩ፣ ምንም የሚፈጠር ሁሌም አንድ ላይ ናቸው። አንድ ቤተሰቦች ምንም ነገር ሊፈጠር ይችላል። ቤተሰቦች ብሩክ ያላት ልንገራቸውን ነገር ስላይሚ ከአንቺ ማንም ሰው እንዲነጥልኝ አልፈቅዱም። በቃ ከአንቺ ማንም አይነት ጥለኝ ብሎሻል። አንቺ ምን በለሸዋል? እኔም ከአንተ ማንም አይነት ጥለኝ በቃ። ከእናንተ ማናችሁም ማን ላይ ሰው ቢገባም አትነጠሉም፣ አትለያዩም። ሁሌም ወደፊት እንኳን አልኳችሁ። እግር ነግር ራሱ ይጋጫል። በቃ እግር ናገር እንኳን ይገጫል እንጂ እናንተ ትንሽ ግጭት የተፈጠረው ግን መታረቅ አለባችሁ። በቃ አንቺም የሰማሽውን ነገር ለእኛ ማሳወቅ አለብሽ። እሱም ደግሞ የደበቀሽ ነገር ካለ ይንግሻል ብዬ ነው የማስበው። ከነገረኝ ነገረኝ፣ ካልነገረኝ ደግሞ መሄዴ ነው። ወዴት ነው የምትሄጂው ነው ወዴት? ሰው እስኮንን ድረስ በመናገር ነው መተማመን ያለብን። ብሩኬ ይመጣል አሁን ትጠይቂዋለሽ። የደበቀሽን ነገር ይነግርሻል፣ የደበቀሽ ነገር ካለ ካለዚያም ደምጎ ከነገሮች ከመሸሽ ይልቅ ነገሮችን መጋፈጥ ያለብሽ የሚችል መቼም እኛ የምናቃት አይሚ ነገሮችን የምትጋፈጥ ነገሮችን በብላት የምትፈሳነች እንጂ ነገሮችን ሸሽታ የምትሄድ ሴት አይደለችም። አንድ የቤተሰቦች ማለት ምንም ዋሽታኛ አታውቅም፣ ዋሽታኛ አታውቅም። ሊከብድ ይችላል ግን ኔ ከአንቺ ማሾች ነገር ምን ይኖር በሚገባ ብሩኬ ምንም ነገር ሊዋሽሽ አይችልም። ምን ሊዋሽሽ ይችላል? ባይዘ ወይ እርግጠኛ ነ ነገር ሰው ማላቸው ገብቷል። በቃ ይሁን ነገር ሊያጣላቸው ፈልጎ ባይዘው ወይ ሰው ባለጌ ነው። እናንተን የሚወዳችሁ ሰው እንዳለ ሁሉ የሚጠላችሁ ደግሞ የተወሰነ ሰው ይኖራል። እነዛ ሰዎች ይሁን ነገር ብለውሽ ከሆነ ማመን የለብሽም። ልክ ነኝ? ቤት ሰዎች አላቅም። እሱንማ አንተን ልጠይቅህ እንጂ ማለት ከራሴ ጋር በጣም ብዙ ተማክሬበታለሁ። ማለት ምናልባት ብሩኬ ወጥመድ ውስጥ ገብቶ ሊሆን ይችላል። ወይ እኔ ማስበው ይሄን ነው። ይሄን ሀሳብችን አታዩ ሰው ወጥመድ ላይ ሊያስገባችሁ ይችላል። የሚወዳቸው ሰው እንዳለው የሚጠራቸው አለ። ስለዚህ ብሩኬን ከአንቺ ጋር ለመለያየት የሚፈልግ በጣም ብዙ ይኖራልም አለም ደግሞ። ስለዚህ እነዛ ሰዎች የፈጠሩት ድራማ እንዲያውን በቃ ምክንያቱም ብሩኬ ምን ነገር ሊደብቅሽ አይችልም። እርግጠኛ ቤተሰቦች፣ እኔ ብሩኬ መቶ ፐርሰንት እኔ በጣም እኔ በጣም ሹር ነኝ። እናንተ ሹር አላችሁ? እስኪ ቤተሰቦች ይሄ ነገር ንገሩኝ። ብሩኬ ምን ነገር ሊደብቃት ይችላል? ሃይሚ ምን ነገር እኔ እና እሱን ለማለያየት የተደረገ ነገር ሊሆን ይችላል ወይስ ምናምን ብዬ አሰብኩኝ። አዎ ይህን ሀሳብሽን አታይሆንም። እንደዛ ነው የሚሆነው እንጂ ብሩኬ ምንም ነገር ሊደብቅሽም ሊዋሸሽም አይችልም። አንቺን በምን አቅሙ፣ ቤተሰቦች በምን አቅሙ ነው አይሚን የሚሸውላትና ደግሞ የሚያታላት ደግሞ ወይ ደግሞ የሚዋሻት ወይ ደግሞ የሆነ ነገር የሚደብቃት። በጣም ብዙ አሰብኩኝ ግን እና ደግሞ መሸሽን የፈለግኩት መራቅን የፈለግኩት ደግሞ ራሴን ለማረጋጋት ነው። ማለት ሁሌ ጭቅጭቅ በጣም ሰለቸኝ። እሱ ጋር የሰራችው ስራ ጥሩ ነው። ብሩኬ ምን የነበረው ለምን ሳታናግረኝ የሚለው ነገር ነው። አንቺ ደግሞ ራስሽን ለማረጋጋትና ቆም ብለሽ ለማሰብ ነው። ግን ደግሞ ያ በቃ መሀላችሁ ላይ ክፍተት መፈጠር የለበትም። ቃሉ ራሱ እኮ ይላል፣ በተጣላችሁበት ሰዓት መሀላችሁ ፀሐይ አይግባ። ፀሐይ ግባ ማለት ሌላ ሶስተኛ ሰው ወገን አይግባ፣ ክፍተት አይፈጠር። ምንም ነገር ላይ ሲፈጠር ያ ክፍተት እየሰፋ ነው የሚለው ልክ ነኝ ቤተሰቦች። ስለዚህ ችግራችሁን እዚህ ጋር እንድትፈቱ ነው የምንፈልገው። ምንም የዋሸሄ ነገር የለሞ ያልኩት ማለት ለአንዴና ለመጨረሻ ጊዜ ነው ምጠይቅ ይሄ ድል አያምልጥህ ማለት የዋሻዬ ነገር ካለ አሁን ንገረኝ እኔ ምንም ማለሽ እኮ ነገሩ ብሩኬ በጣም ጨንቋል ምክንያቱም ምንም የዋሻት ነገር የለም የዋሻ ነገር ግን ንገረኝ በቃ ለአንዴና ለመጨረሻ ጊዜ የምጠይቅ እያለችው ነው እናንተ ብትሆን እዚህ ጋር ምን ታደርጋላችሁ ወይዘ በጣም ከባድ ነገር እኮ ምክንያቱም ብሩኬ ምንም ነገር እንዳልዋሻት እየነገራት ነው ግን እሷ ደግሞ የሰማችው ነገር ይኖራል እኛ እናቅም አልነገረችንም ስለዚህ ያን ነገር ከብሩኬ ደግሞ መመስማት ትፈልጋለች። ግን ምን የሆነ ጉዳይ ምን ይ ጉዳይ ቢሆን እንደዚህ ነገሩ የሰፋው እንደዚህ እንዲሆኑ እያደረግክኝ አንተ። አሁን የዋሻይ ነገር እንኳን ቢሉ ምናልባት ካሜራ ስላለ ፈርተ ከሆነ ምን ምን ያስፈራኛል? ብሩኬ እኛ ቤተሰቦቿን አይፈራም። አንደኛ፣ ሁለተኛ ደግሞ ብሩኬ የደበቀሽ ነገር ቢኖር ይነግርሽ ነበር። እስከ ዛሬ እስከ ዛሬ ሁለት ዓመት የደበቀሽ ነገር እንዴት ሊኖር ይችላል? አሁን ይህን ነገርሽ ማን ይሄ ነገርስ ምንድን ነው የሚለው ነገር ጥያቄ እየፈጠረብኝ ነው በጣም እናንተ አልፈጠረባቸውም? ቤተሰቦች ምክንያቱም ከባድ ነገር እኮ ነው። ነገሩ እየሰፋ እየሄደ ነው። ማወቅ አለባት ብለህ የምታስበውን ነገር ንገረኝ ማለት ሀይሚ ያላወቀችው ይሄንን ነው። እና በዚህ ሰዓት ደግሞ እሷ ማወቅ አለባት። ምንም አስታውሰው ምንም የደበቁሽን ነገር እንግዲህ ብሩኬ፣ ምንም ነገር የደበቁሽ ነገር የለም እያላት ነው። ባይ ዘ ወይ ይሄ ቪዲዮ ለኛ በዚ ትምህርት ነው የሚሰጠን ቤተኛውም ትዳር ውስጥ ቤትኙን ፍቅረኛዎች መሀል ላይ መደባበቅ መኖር የለበትም። መደባበቅ ካለ ትዳር ይፈርሳል፣ ፍቅር ይፈርሳል። ለምን በቃ ይሄ ነገር ትምህርት ነው ባይዘዌ። እናይሚ የሚሰሩት እንዳለ ቪዲዮ ትምህርት ሰጪ ቪዲዮ ነው ባይዘዌ። ቤተሰቦች እንደ ቀላል ነው የሚገባው። ለእኛም ትምህርት ነው ለነገ ህይወታችን ባይዘዌ። እኔ ከእነሱ ብዙ ነገር ተምሬያለሁ። እናንተስ ቤተሰቦች ምን ተማራችሁ እስቲ ነግረኝ አንለያይም። እውነት ስነግረው ማለት ነው ማለት ምናልባት እሷን አጣት አለው ብለህ አስበህ ከሆነ ከነገርከኝ አንለያይም። አን አሁን ምን አውቀሽ ነው እንደዚህ የምትይኝ? እኔ ግራ ገባኝ። ምንም የዋሻዊ ነገር የለም። አሁንም ለአራተኛ ጊዜ እየጠየቀችው ነው። ብሩ ግን አሁን መልሱ ምንድን ነው? ምንም የዋሻሽ ነገር የለም፣ ምንም አልበኩሽም እያላት ነው። ግን አይሚያችን ምን ሰምታ፣ የውን ምን አይነት ጉዳይ ቢሆን ነው እኔ የኔያስ ልስጣችሁ፣ በመሀላቸው ሰው እየገባ ነው እነሱ ለማለየት የሚፈልግ ሰው አለ ማለት ነው። ምክንያቱም የሆነ ሰው የሆነ ነገር ብሏታል። ግን ደግሞ ብሩኬ ምንም አለበት እያላት እየነገራት ነው። ምንም የለም። ምንድን ነው የሰማሽ? ዛሬ ባት ነግረኝ። እኔ ለአንዴና ለመጨረሻ ጊዜ ነው የመጣሁት። ምነግረኝ። ይሄ ቃልሽ ልቤን እያስፈራረው ነው። አይመችም። በቃ እንደዚህ መሆን የለብሽም። ነገሮችን በመናገር መፍታት ያለብሽ ለአንዴና ለመጨረሻ ጊዜ የመጣሁት ማለት የሚለው ቃል አጥፊው አንቺና ብሩኬ ሁሌም አንድ ላይ ናችሁ ሁሌም በአንድ ላይ በቪዲዮ እናያቸዋለን። ልክ ነኝ ቤተሰቦች። እና ደግሞ ብሩክ ምንም ነገር የለብሻ ብዬ ደግሞ አላስብም። የሚባል ነገር የለም። ምንድን ነው የሰማሽው ነው መስማት የፈለግኩት ከአንተ አንተ እንድትነግረኝ ነው የምፈልገው። ይሄ እድል አያምልጥህ ማለት ብትነግረኝ ሀይሚ እንደዚህ እንደዚህ፣ ይሄ ጉዳይ ምን ይሆን? ቤተሰቦች እኔ በጣም ግራ እየገባኝ ነው። ነገሩ በጣም እየሰፋ እየሄደ ነው። በአጭሩ የሚያልቀው ጉዳይ ነገሩ በጣም እየሰፋ እየሄደ ነው ቤተሰቦች አይሚያችን እስካሁን ድረስ ንገረኝ፣ ምንድን የለበከኝ ካልነገርከኝ፣ ከዚህ በኋላ ከአንተ ካልሆንም ተመልሼ አልመጣም እያለች ነው። ይሄ ነገር ደግሞ እንዲሆንኛ አንፈልግም አለን ቤተሰቦቼ። ማናችንም የእናንተ መለየት የእናንተ መጣራት አንፈልግም። ደግሞ አትለያዩም። የሴጣን ጆሮ ድፍን ይበል። የጨረቃ ፋሚሊ ሁሌ ወደፊት እንጂ የምንገሰግሰው፣ እናንተ እንድጣሉ አንፈልግም። ላይም ልጥ ምናምን ያልሽ የምታስፈራርኛ እያስፈራራው ከአይደለም ብሩኬ እና እያስፈራራሁ ሳይሆን እየነገርኩ ነው እኮ ንገሪ፣ እኛ ምን እንደዋሸሁሽ እንዲህ ነው ብለሽ እኮ ንገሪ። አሁን አንድ ከአንቺ ቢመጣ ጥሩ ነው። ይሄ ነገር ቀ የደበቀሽን ነገር ብትነግሪንና ነገሩን ብንወያይበት እኛም ብናውቀው እሱም ቢያውቀው ከዋሸሽ አዎ ይልሻል። ብሩኬም እንደማይዋሸ እናውቃለን፣ በሆን አይሚን በምንም ታምር አይዋሸትም። ስለዚህ ከደበቀሽ አዎ ይሄ ነገር ወይ ሜይ ቢ እንደዚህ ይልሻል። ግን የደበቀሽ ነገር እንደሌለ እኮ እየነገረሽ ነው። ስለእኔ የማታውቀው ነገር አለ? ምንም የለም። ስለአንተ ግን አለ። ምን አለ? ይሄ ነገር ምንድነው? ቤተሰቦች ይሄ ነገር ምን ይሁን። ደህና ሰላም ሆኖ ነበር። እኔ ናፍቆኛል፣ የእናንተ ፕራንክ መዳረግ፣ የእናንተ ሳቅ ናፍቆኛል። ቤተሰቦች እናንተ አልናፈቃችሁም? ቤተሰቦች የደበቀኝን ነገር ንገረኝ እያልኩ ነው በተደጋጋሚ ማለት በቃ እየደበቀኝ ነገር ካለ ማወቅ አለባት ብለህ የምታስበውን ንገረኝ። አንቺ አሁንም እኮ እንደዛ ማድረግሽም ልክ ነኝ ብለሽ እያሰብሽ ነው። አይዛው ወይ አሁንም ብሩኬ እና አይሚ በጭቅጭቅ ውስጥ እየቀጠሉ ነው ግን ይህን ነገር መብሳት አለባችሁ ብዬ ነው የማስቡ። ወይም ሙሼ ወይ ጋሽዬ ወይ ይፍታ አንዳቸው ገብተው ይህን ነገር ጉዳይ እስከ መጨረሻው መፍትሄ መስጠት አለባቸው ብዬ አስባለሁ። ምክንያቱም አሁን በሁለቱ እየሆነ ነገር አይደለም፣ በሁለቱ መሀል ላይ ጭቅጭቅ እየፈጠረና እሳት እየፈጠረ ያለ ነገር ነው። ስለዚህ ይህን ነገር ትልቅ ሰው ቢገባበት ጥሩ ነው ብያ አስባለሁ። ቤተሰቦች የሆነ ነው እኔ እየተናገርኩሽ ያለሁት አይደለም የትኛውም ሰው በመሀላችን በቃ የሆነ ነገር ከተገኘ ለጸብ ነው ማለት። እስከዛሬ ብሩኬ አንተ ህይወት ላይ እንደዚህ ያለ ንገረኝ ብዬ ነው እንዴት ስነግረኝ የነበረው አሁን እኮ ብሩኬ እየጨነቀ ያለው ምን ልንገራት። ምክንያቱም ብሩኬ እስካሁን የደበቀች ነገር ያለው አልመሰለውም። ደግሞ እኔ በብሩኬ ሙሉ ሰዎች ምንም ነገር ሊደብቅሽ አይችልም። ብሩኬ ምንም ነገር ሊወስሽ አይችልም። በቃ ይሄ የሰወሬ አትስሚ እናንተ ሊያጣላ ቅድም እኮ ብለሻል እኮ አንቺም እኮ ጠቅሰሽዋል። ድንገት ወጥ መሩስ ከተውት ይሁን ወይ ብሩኬን ከኔ ጋር ለመላየት ብለሻል። እሱን ነገር ብትዩና አጠንከረሽው ስለሱ ብታስይበት ይሻላል እንጂ ብሩኬ ረብሻል ብዬ አላስ ምንም ነገር ወይስ አንተ ሀይሚ አንቺ ህይወት ላይ እንደዚህ አለ እና ንገሪን ብለ ነው ስነግረ የነበረው። ንገረን፣ ምኑ ነው የምነግርሽ አሁን እስካሁን ድረስ፣ ንገረን እያለች ነው። እስካሁን ለስድስትና ለሰባት ጊዜ ጠይቀዋለች። ብሩኬ ምን ልንገራችሁ ምን ልንገርሽ እያላት ነው። ምክንያቱም ምንም ነገር እየነበቀሽ እንደሌለው ነገር እየነገረሽ ነው። ንገረን ለእኔም ለቤተሰቦችም፣ ምኑን ሳላቅ ነው ዝ ስላንተ ማወቅ ያለብንን ነገር በቃ እያስጨነቅሽ ነው የሚ ለምን አትይኝም? በቃ አስጨንቄ እኮ አይደለም እየጠየቅኩ ያለሁት በጸባይ በሚገባ ለ ይ ብሩኬ በጣም ተጨንቋል። ምን ማውራት ራሱ እንዳለበት ግራ ገብቶታል። ምክንያቱም እየነበቃት ነገር ያለ አልመሰለውም። ወይ የረሳሁ ነገር ሊኖር እኮ ይችላል ግን ደግሞ እኔ በሙሉ እኔ እንጃ አላውቅም። እኔ ብሩኬ ደብቃታል ብዬሽ ነገር አላሰብም። እስኪ እየገባው ነው እያሰብኩ ነው ሆነ እነግርሻለሁ፣ መረጃለኝ እያልኩ ነው እኮ ካለሽ እሱ ነገር ከማወጣው አሁን መረጃውን ብንሻል መረጃውን አይተን እኛ እንፈርዳለን። አለ እንዴ ቢት ሰዎች? ምክንያቱም አሁን ካለምንም ማስረጃ ብሩኬ እየተጨነቀ ያለው ይህን ነገር ደብቀኛል፣ ይህን ነገር ማስረጃ አለኝ፣ ይህን ነገር ከሰው ሰምቻለሁ በለሽ ብትነግሪኝ ግን እኛም እፎይን ነው የምንለው። አንተ ንገረኝ፣ አሁን ፊት ለፊት ሃይሚ ይሄን ነገር ደብቄሻለሁ ብለህ ንገረኝ። እኔ ምንም ልነግርሽ አልችልም። ንገረኝ። ምን አይነት ሰው ነው? ምን ተፈጥሮ ነው እንደዚህ የሚያስኩ እኮ ንገረኝ እያልኩ ነው። እኔ በጣም ቤተሰቦች፣ እውነት በጣም በቃ፣ ምንድና ፍቅ ታቃላችሁ። የሚሳቅ የብሩክ ይሳቅ፣ የእነሱ ፕራንክ፣ የእነሱ መቀላደሽ በጣም ናፍቆኛል ቤተሰቦች። ምክንያቱም ይሄን ነገር እያመረረ እየሄደ ነው፣ ነገሩ እየሰፋ እየሄደ ነው። በአጭር ማለቅ የሚገባው ጉዳይ እየሰፋ ነው። ለምን ለምን ለምን እንዴ፣ ተነጋግራችሁ ችግራችሁን እኮ መስራት ትችላላችሁ። ኮነ ምንድን ነው መነግርሽ ነው፣ ምን ልንገርሽ እኮ። እንዲፈጥራል እንዲፈጥራል፣ በእኝሽ ሀይሚ ያላወቅሽው ነገር አለ፣ ይሄን ነገር አልነገርኩሽም ብለ ንገሪ አሁን እኮ ብሩኬ ጨነቀው፣ አይሚያች ጨነቀው። ምን ይንገርሽ? የደበቀው ነገር የለም። እኔ እሱን ተክቼ ላውራሽ፣ ምንም ነገር አይወርም። ለምን ብሩኬ እንደዚህ አይነት ሰው አይደለም። ካንቺ ምንም ነገር ለዋሽሽና ለደበቀሽ ነገር አይችልም ደብቀኝ እራሱ ብትዪው እራሱ ሊደብቅሽ እኮ ነው። ምንም ነገር አይችልም። በቃ የተፈጠረውን ነገር ያለውን ነገር አስረዳሻለሁ። ቤተሰቦች ይሄ ነገር እየሰፋ እየሄደ ነው። እንዳልኳችሁ ወይም ሙሼ ወይም ይፍታ ወይ ጋሽዬ፣ ይሄ እዚህ ነገር ላይ መግባት አለባቸው። በቃ እዚህ ነገር ላይ ገብተው ይሄንን ጉዳይ እነሱ ካልገቡበት የሚፈታ አይመስለኝም። በቃ ምክንያቱም ነገሩ እየሰፋ እየሄደ ነው። ቤተሰቦች ለምን አይሚያችን እኔ እንጂ እኔ አሁን በጣም ግራ ገብቶኝ። ምክንያቱም ጉዳዩ ምን አይነት ከባድ ጉዳይ ቢሆን ነው አይሚ እንደዚህ የምትሆንበት? ጉዳይ ምን አይነት ጉዳይ ሰምታ ነው? ስለ ብሩኬ ምንስ ደብቁ የሚለው ነገር ከባድ ነው። ምንም አልነገረችንም። ለቀቀኝ። አይሚ ለምንድን ነው የምንከባበሩ? ለቀቀኝ። ምን ልብ የተላወሰ ምክንያቱም በቃ ፍቅራቸውን የናፈቀኝ፣ ሳቃቸው፣ ፕራንካቸውን የናፈቀኝ ይህ ጭቅጭቅ እዚህ ጋር መብቃት አለበት። ይህ ጥል እዚህ መብቃት አለበት። ልክ ነህ ቤተ ሰዎች። ድጋሚ እንዴት ነኪኝ አልፈልግም። እሺ ድጋሚ እንዳት ነኪኝ። ኧረ እባክህ፣ አይከብድም ወይ በልብ ያለን ሰው መርሳት። እንግዲህ ምን ምን እኔ ግራ ገባ ቤተ ሰዎች። ምክንያቱም እስቲ እናንተ ምን ብላችሁ ታስባላችሁ? ብሩኬ ምን ሊደብቃችኋል? ላሚያችን ምን ነገርስ ደብቋት ሊሆን ይችላል? አይሚ እንደዚህ ቶን አይተናናቅም እኔ እንጃ ብዙ ሰው መጀመሪያ ላይ ፕራንክ ነበር የሚመስለው፣ ይሄ ነገር ግን ከፕራንክነት አደለም። በቃ ነገሩ እየሰፋ እየሄደ ነው። ሁለት ቀን ሶስት ቀን አራት ቀን እየሄደ ነው ቀኑ። ይሄ ግን መሆን የለበትም። በቃ ወይ ጋሽዬ ወይ እሙሼ ወይ ሚፍታ ወያናቸው ገብተው ማሳረቅ አለባቸው። እዚህ ጋ በቃ ጉዳዩ ምንድን ነው አውቀው እልባት ማግኘት አለበት። እኛ ሳቃችሁ ናፈቀን፣ ፍቅራችሁ ናፍቆናል። እኔ እንጃ አላውቅም። በቃ እኔ በጣም ቤተሰቦች እውነት አላቅም እኔ ምን እንደምል አላቅም። እስኪ ይህንን እናስበው ደግሞ ኮሚኒቲ ስጡኝ። ለቤቱ አዲስ የሆናቸው ወይ ቤቱን ሰብስክራይብ እና ላይሽር ኮሚኒቲ ማድረግ አትርሱ። እወዳቸዋለሁ። ባይዘዌ በቃ እኔ እንጃ እኔ ባይዘዌ ይሄ ጻፍ አይደለም፣ የእነሱ ፍቅራቸው ነው ፍቅራቸው ነው በቃ ባይዘዌ ፍቅራቸው ነው እንጂ። ባይዘዌ እኮ አንድ ሰው ማትወዱት ከሆነ ስለሱ ምንም ነገር ብሰሙ ምንም ነገር አይመስላችሁም። ግን አይ እኔ በጣም ስለምታፈቅሩና ስለምትወዱ ነው እንደዚህ የምትሆኑት። ብሩኬም እንደዛ ነው። ስለዚህ ወደ ይታረቃሉ እንደሚታረቁ በነገው ቪዲዮ በጣም ተስፋ አለኝ። በዚህ ጉዳይ ግን ትልቅ ሰው ቢገባበት ብዬ አምናለሁ። እወዳቸዋለሁ። ሲናንተና ሳዋስ ደሞ ደግሞ ኮሜንት ላይ ስጡኝ። መልካም ምሽት ይሁንላችሁ።